ኒና ባሰበችው እና ባቀደችው መሰረት ክሩቤን አጥምዳ ለማገኘት ባልተሳካላት ጊዜ አሁን ወደ ክብሮም እየሄደች ነው። ክብሮም ጋር ግን ድንገት ያልሆነ ነገር ተፈጥሮ ማለት ነው። ክሩቤን ደግሞ የሰጣቸው መልስ ገራሚ ነበረ። ክብሮም የተጠቀመው እንግዲህ በአንድ ክፍል ውስጥ እንግዲህ እየተገኙ ታያቸዋላችሁ። ሰላም ውድ የቻናሌ ተከታታዮች እንደምንላችሁ፣ ሰላማችሁ በጊ ያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይ እያደረጋችሁ የደውል ምልክቷን መጫን አትርሱ። ነባሮቹ ምንጊዜም እንደምታበረታችሁኝ እርግጠኛ ነኝ። ጽናት ቀጣይ ፓርት እንግዲህ ይዘንላችሁ ቀርበናል። እስከ መጨረሻ ድረስ አብራችሁ እንድትሆኑ በትህትና ጠይቃለሁኝ። እንግዲህ ወደ ቤታቸው የገባችሁ ሊና እንግዲህ አሁን

ምንም ሴራዋን አላቆመችም። የክሩቤና የጽናት ጉዳይ አልሳካላት ሲል ደግሞ አሁን ክብሮምና ሰናይት መካከል ገብታ አጥመዳቸዋለች ማለት ነው። አሁን የማትፈነቅለው ድንጋይ የለችም። ባቀደችው መሰረትም የምትፈልገውን የምታስኬፍ ትመስላለች። እነ ክሩቤ ቤት ያለባት ጊዜ ክሩቤ ባለፈው መቶኛል እና አሞኛል ማረፍ አለብኝ የቤታችሁ ግዴታ መቆየት አለብኝ ብላቸው፣ እንግዲህ እነሱም ፍቃደኛ ሁነው እንግዲህ እዛ ቤት ያስቀመጡ አታውቃላችሁ። በዛ መካከል ግን ብዙ ጊዜ ሰናይት እየተናገረች ስለምታናዳ ሰናይትን እንግዲህ ከእሷ ጋር ደግሞ አሳያታለው የሚል ፉከራ አላት ማለት ነው። እና ጽናትም ሊና ከቤት እንድትቆይ ፈቅደውላታል ማለት ነው። ነገር ግን በክሩቤና በጽናት መካከል ያለው ነገር በፍጹም እንደማይሳካላት እያሰበች ትገኛል። የጽናትን ጥንካሬም ትዕግስቷንም እያየች ስለሆነ ከዚህ በኋላ ሰናይትን ግን ስታያዝ ያን ያክል የጽናትን ያክል ጥንካሬ እንደሌላት እያየቻት ስለሆነ ትዕግስትም እንደሌላት እያወቀቻት ክብሮምዬ በማለቷ ብቻ እንዴት ክብሮምዬ ትያለሽ በሚል ለምን ተካሻሹ ላይ አትነቀሺውም በማለት ነገሩን አክራባት። እንግዲህ በዛ ነው የተነሳችው። ትዕግስት ለዚሽ ትዕግስትሽ ከሆነማ አሳይሻለሁኝ፣ የምንሰራውን እናቃለን ብላ ሊና ለራሷ ቃል ገባች ማለት ነው። ከዛ በራሷ የራሷ ቃል በገባችው መሰረት እንግዲህ ክብሮምን ለማጥመር ችላለች ማለት ነው። በዛም እንግዲህ እንዳለችው ድንገት ሊና ክብሮምን ብቻ ሳይሆን ከጽናትም ጋር ጥሩ የሚባል ግንኙነት መፍጠር እንደምትችል እያሰብ አስባበት እየሰራች ነው ያለች። በጽናት እና በክሩቤ መካከል ያለውን ፍቅር ለማደፍረስም እነሱን ለማለያየትም የመሞከረች ቢሆንም ነገር ግን አሁን ከዚህ ቤት ውስጥ ሁሉ የሚመጣው ሁሉ ጽናትን በጣም ይወዷታል። ስለዚህ ይህ ማለት እኔን እንዴት መቅረብ እንዳለብኝ በራሴ መጓዝ አለብኝ መፍትሄ መፈለግ አለብኝ ስትል አቅዳ ነበረ። በዚህ መካከል ነው እንግዲህ አሁን ወደዚህኛው እየሄድ አመሻሽ አካባቢ ክብሮም ወደ ቤቱ ሲሄድ ሊና አልጋ ላይ ተኝታ ነበር እና ክሩቤት ደግሞ ሊናን አልጋ ላይ ሲያተኛች መቀስቀስ አልችልም አልፈልግም ብሎ ወደ ሰናይት ቤት ሄዶ ነበረ። ወደ ሰናይት ቤት እንደተመለሰ በኋላ ግን ለሄር ነው እቤት ስል የሄደው። በዛ ምክንያት ምን ልትሰራ መጣ ስትጠይቀው ደግሞ ሊና አልጋ ላይ ተኝታበታለች እና ለው ሁለትም እኮ ይበቃል ይላል ክሮ ክብሮም ለምን አተኛህም ታዲያ ሰለም ትግስቷ እያለቀ ነው ሰናይት ለክብሮም ሳትወደው አትቀርም በዛም የቀናት መንገድ ይመስለኛል የሚያነጋግራት በክብሮም እና በሰናይት መካከል ያለው ነገር ምን እንደሆነ ባይገባንም አሁን ጠንቅቃ ሊና እያወቀችባቸው ስለሆነ በእነሱ መካከል መግባትን ፈልጋለች ማለት ነው ከዛ እንግዲህ ይህ ነገር አጋጣሚ ተጠቅማ እንግዲህ ሁሉን ነገር ለማድረግ ወስናለች ማለት ነው እና እንግዲህ ሊና በቻለችው መጥም ከጽናትም ጋር አንድ ነገር ተናግራት አስቀይማት ነበር። በሱም ነገር እኛ እኮ ወደን አይደለም ሰውነታችን የምንሸጠው ይስትላት ውይ ሁላ ስሜታ ይሁና ስትናገራት፣ ጽናት ደግሞ ይ ይሄን ለመናገር ፈልጌ አይደለም ይቅርታ አድርግልኝ አለቻት። ማ በኩርቢና በጽናት መካከል ደግሞ እንደ ጥፋተኝነት እየወቀሰ ይገኛል። ቅዱስም እንግዲህ ያም ነገር ነው ከቤታቸው እንዳይመጣ ያደርገው ከዚህ በፊት እሱ እንደ ነበረ ስልክ ደውሎ ድረስልኝ ብሎት እሱን ፈልጎ ሲሄድ ማለት ነው ያ ነገር የተከሰተው። ከዛ በኋላም በፍጹም መመለስ እና የጽናትን ዓይን ማየት አልችልም የሚል አስተሳሰብ ኑሮ አድሮበት በፍጹም ቅዱስ ከዛ በኋላ እዛ ቤት አይታይም ማለት ነው። እንግዲህ ሊና ደግሞ ድንገት ከእንቅልፏ ተነስታ ስታዳምጣቸው ኪራና ጽናት ልም ያለ ፍቅር ሲለዋወጡ ስታይ ድንገት እንደማታውቅ ሆና በሩን ከፍታ ጋር ስትገባባቸው አንቺ ምንድን ነው ዝም ብለሽ ስለሆነች እንደ ሲሏት ማለት ነው። ወይ ከእንቅልፌ ስለተነሳ መጸዳጃ ክፍል የሄድኩ መስሎኝ እኮ ነው ይቅርታ አድርጉልኝ፣ አልሽ እና በቃ እሺ ሂጂ ሲሏት ደግሞ ለሌላ ጊዜ ግን በሩን ከፍታችሁ አትተኙ፣ በሩን ዝጉለት ለማንኛውም ስትል ተናገረች። በክሩቤ በሊና በዲና መካከል ምንም አይነት ነገር እንዳልተፈጠረ ትናንትና በተለቀቀው እንግዲህ ይፋ ሆኗል ማለት ነው። አሁን ግን ራሱ መውቀሱን አልተመለሰም። እሱ ለምን እስካሁን ደግሞ የነገሩት ነገርም የለም ራሱን ተጠያቂም እያደረገ ይገኛል። ቅዱስም ማለት ነው እንግዲህ በዚህ ክሩቤልና ጽናት እንግዲህ በመካከል አለመግባባት ሙሉ ለሙሉ ተፈቶ ዛሬ ፍቅርና ሰላማቸው ተመልሰው ደስታቸውን እየገለጹ እየተወዳደሱም ምንም ነገር የለባቸውም። ደስ የሚል ነገር አላቸው። መራዊት ደግሞ አንዳንድ ጊዜ ክሩቤልና ጽናት እንግዲህ ጥሩ የሚባል ላይ ነው ያሉት፣ ደስ ይላሉ ማለት ነው እነዚህ ግን መራዊት ደግሞ እያመማት እየመጣ ነው። በዚህም መራዊት በጣም ያማታል። በዚህም ናሆሜ በጣም እየተጨነቀ ነው። ስራም እንድትሰራ እንዳትሰራ ብዙ ጊዜ በተደጋጋሚ ይነግራታል ማለት ነው ስራዎችን ከባድ እቃዎችንና እና ከባድ ነገሮችን የልብሽ ህመም እንደሚጨምር ስለተነገርሽ እባክሽ ምንም ነገር አትስሪ፣ እያለ እየመከራት ነው ናሆሜ ከዛ ሰራተኛም አመጣላትን ነው ስላለ ዚች ቤት ነው ወይ ሰራተኛም እታመጣልኝ ስትለው፣ ይሄ ቢሆን ምንም ነገር ድካም ያለው ነገር እንደሰሪ አልፈልግም እባክሽ እያለ እና እባካችሁ ሰራተኛን ሊያመቅን ለመጣም እያፈላለገላት ነው ያለው። እንደውም መራዊት ግን እንደምትሉት አሁን፣ እንደውም ተሰብስበው ሁላቸውም ባሉበት እባካችሁ ስሙኝማ፣ እኔ በግሌ በመክራት ፍቃደኛ አልሆነችልኝ። በማህበር እንግዲህ ትመከር። ሌላው ቀርቶ መጸዳጃ ክፍል ሰዎችን እንኳ ስገባ በር ላለመዝጋት ወስኛለሁኝ። ስለዚህ እና እባካችሁ መከሩልኝማ ማ እኔች ልጅ አንድ ነገር ታደርግልኝ። እኔ ስለ እሷ ጤንነት ያሳስበኛል እያለ ነው እየተናገረ። አሁንም ማስጠንቀቂያት አለሁኝ እኔ ስራ ደርሼ እስከም እንደዚሁ ቤቱ እንደሆነ እንዳስቀመጥኩት ላገኘው እንዲጠብቀኝ የምፈልገው ሲላት፣ እንግዲህ እኔ ሴት እኮ ነኝ እንዴት አድርጌ ነው እንደዚህ አድርጌ ቤት ቆሽሾ እያየሁ ሳላጸዳ ምግብ ሳልሰራ የምጠብቅ ጠብቅ ስትለው ምግድ ለምግብ ካልሰራሽ ቤት ካላጸዳሽ እኔ ወንድነሽ አልኩሽ አልፈልግሽም፣ አልኩሽ እኔ እተረድቼሽ አለው በሚል እንግዲህ አስጠንቅቋታል። ማ እራሷ እንድትጠብቅ እያለ ተናገረ ነው። በዚህም ጉዳይ እንግዲህ ቅዱስም አስተያየት አንድ ሰው ሞትን ፈርቶ መኖር አይችልም። ሞትን እያስታወስን መኖር አለብን። እርግጠኛ እስከሆነ ድረስ መሞትን ማስታወስ አለበት። ቀድሞን ባያውቀውም አለቢ ማለት ጥሩ ነው ያለ የተናገረው ነገር ትክክል ነው፣ ቅዱስ ማለት ነው። እያንዳንዳችንም ነገ በምንም ምክንያት ቢሆንም ባናውቀው ሞትን ቀማሾች መሆናችንን የተናገረበት ትክክለኛ ነገር ነው፣ ቅዱስ እየተናገረው ማለት ነው። እንግዲህ ስለዚህ ቅዱስ ያለው እውነተኛ ነው ማለት ነው። ሰናይት ክሩቤንና ህሊናን ሳሎን ቤት አይታቸው በጣም በመናደድ እንግዲህ ወደ ኪችን ሂዳ ኪችን ሂዳ ደግሞ ከጽናት ጋር እያወሩ ነበረ። ምን ሆነች ነው የምትናደጁ? እያዩ ምን ያናድደኛል እርቦች ነው እንዴ ታዲያ ስትላት ጽናት ስትናገራት እንዴ እናንተ ብቻ ነው እንዴ ወደ እናንተ ቤት የምመጣው እንዴት ነው የምታስቢው አንቺ ብላ የዛኛውን ንዴት ወደ ጽናት ላይ ትነግራታለች። በክብሮም እና በሊና ነበር እንጂ ተናደደችው፣ ግን የተነፈሰችው ከጽናት ላይ ነበረ ማለት ነው። ሁሉን ነገር የተናገረችው ጽናትን በተቻለ መጠን ትረዳታለች እና ሰኒ ይህንን አይተሽ ነው እንደዚህ እጅሽን ያዘው ብለሽ እንዲሆንች፣ ሌላ ነገር ቢያመጣ ምን ልታይ ወይንስ ብታይ ምን ልታደርጊ ነው ነበር ያለቻት ማለት ነው። እና ጽናትም በወቅቱ ያልነበረ የመለሰችላት መልስ ማለት ነው። ከዛም በኋላ እንግዲህ ሊና ከእህቷ ጋር ስልክ እያወራሽ ነበር ድንገት ሰናይ ትገባት እና ስታቆም፣ ለምን ታቆሚያለሽ አናግሪያትስ እንጂ ስትላት፣ እኔ አንቺ ስለመጣሽ አይደለም ጨርሼ ነው እንጂ እኔ ምንም ችግር የለም ቁጭ ብዬ ብታወሪም አልሰማሽም አለቻት። ኒ እንግዲህ መንግዲ አውቃለሁ አንቺ ሞድዬ ከባሽ እንደሆነ ክብሮምዬ፣ ክብሮምዬ እና እኔን አብረን ስናይን እንዴት እንደሆን ሻይችሻለሁ ስትላት ክብሮምዬ አለች። ደግሞ ደሞ ሰናይት ደግማው ተናደደች። አዎ ክብሮምዬ አለቻት ማለት ነው እንደገና። በዚህ እንግዲህ ክብሮምዬ የሚለው ነገር እያናደዳት ሊናን፣ ሰናይትን ያበሳጫታል ማለት ነው። ተነስተው ወጣችና አሳይሻለሁ፣ ነው እንግዲህ በዚህ ቃላት ከተናደርሽማ እያለች ነው። ቅዱስ እንግዲህ ከጽናት ተሰባስበው ሁላቸውም ቁጭ ባሉበት እንግዲህ ብድግ ብሎ ሊሄድ ሲል ምን ነው፣ እኛ ስንመጣ ነው እንዴ ተነስተህ የምትሄደው? ስትል ጽናት ትጠይቀዋለች። ከዛም ሰናይት እጁን ያዝ አደረገች እና ይቅርታ፣ በአንቺ ጋ እኮ በተፈጠረው ነገር እኔ ነኝ ለዚህ ያበቃኋቸው ብሎ ነው ከቤታችሁ መምጣትን ያቆመው እና ለእኔ መጥቶ ነግሮ የነበረ ይቅርታ አድርጊለት ስትላት፣ በፍጹም ሳይሆን ፈጣሪ ያዘዘው ነገር ስለሆነ ነው አለች። ጽናትም ያ ነገር አጋጣሚ ነው እንጂ አንተ እኛን ለማጣላት አቅደህ አለማህ አይደለም። አይዞ አትፍራ። በዚህ ራስህም ማሸሽ የለብህም፣ መውቀስም የለብህም፣ ከዚህ በኋላ እኛ ቤት መቅረትም የለብህም የሚል ጥሩ መልስ መለሰችለት ማለት ነው። ክብሮም እና ሰናይት ግን አሁን ድረስ እንግዲህ በትግስት ይዘርቃሉ የሚለው አሳሳቢ ነው የሚሆነው። ትግስት ከሌላት አብረው ይሱ ምንም ነገር ስለሌለኝ እኔ ከእሷ ጋር አንድ አልጋ ብተኛም እኮ እኔ አንድ ብርድ ልብስ እሷ አንድ ብርድ ልብስ ለብሰን ነው የምንተኛው። ምን ችግር አለው? እያለ ሲል ራሱ ለምን በአንድ ብርድ ልብስስ አትጠቀለልም እያለች የቅናት መንገድ እየተናገረች ነበረ። እንግዲህ ካአሁን በኋላ ጽናትና ክብሮምና ሰናይትስ በምን አይነት መንገድ ይቀጥላሉ? ውነት ሊና በመካከላቸው ስትገባ እና እንዳሰበችው ታደርግባቸዋለች ወይንስ እንዴት ይሆናሉ? ጽናትና ክሮቤስ ከዚህ በኋላ ፍቅራቸውን እንግዲህ ቃል ተገባብተዋል። በዛ መንገድስ ከአሁን በኋላ ሰላማቸው ይደፈርስ ይሆን ወይንስ ሰላማቸው በዚሁ ይቀጥል ይሆን የሚለውን እንግዲህ ቀጣይ ላይ የምናየሆነ ስንትከታተኑ ስለነበር ከልብ ነው እንግዲህ ሰናይት የማትወጣው ነገር በሊና በኩል ትኩረት አድርጋ ሰጥታባታለይ እና ፈጣሪ ይርዳት ነው የምንለው። በዚህ ይሰናበታችኋለሁ።